ስልክን ቀሙ። ስልክህን ብቻ ነው? ሌላ ገንዘብ ወሰዱ? ባሁን ነው ነው፣ ሰዎች አሁን አልቆሙ ማለት ነው። ለህዝብ ብለህ ወጥተው ህዝባችንን እየዘረፉና እያሰቃዩ በፋኖ ስም እየነገዱ ነው ያለው እነዚህ። እነሶች አሁን ሄደ ማለት ነው። አባቶቻችን ደማቸውን ያፈሰሱበት አጥንታቸውንም የከሰከሱበት እቃ ስላለ የልጁንም ገንዘብ አድርገህ ጠይቀህ ትመጣለህ። ለምንድን ነው ደግሞ ፋኖን ብላችሁ ወጣችሁ? ለህዝብ ወጣችሁ። ምንድን ነው ህዝብን የምትዘርፉት? ፋኖማ ፋኖ ነን እናንተን ፋኖ ነን ብላችኋል። አዎ፣ ስለነገሩ ፋኖን አሁን አለቃችሁን ላናግረው ፈልጋለሁ። አለቃችሁን ጥሩልኝ በምንጉዴ አሁን የጀደውን ሰውዬ ለምንድን ነው ዘርፋችሁ የሰደዳችሁት? ይመለከታል፣ አንተ ስለሱ? በጣም ነው የሚመለከተኝ። የአማራ ነገር ይመለከታኛል። እሺ፣ ለህዝብ ስታወጣው ድረስ አማራ ሲዘረፍና ሲሰቃይ ማየት አልፈልግም። እና ምን ልንህ ነው እምትል? አለቃችሁ ላናግረው እፈልጋለሁ፣ ጥራልኝ። አለቃ፣ አለቃ፣ ይላል። የሆነ ሰው መጥቶ አንተ ሊያናግር ይፈልጋል። እኔ? አዎ፣ እኔ ደስ አንተ ነህ የፈለከኝ? አዎ፣ ደም ፈልገኝ ነው። አሁን የወሰነ የዘረፋችሁትን ልጅ ገንዘብና እናንተ ጋር ለእናንተ ከእንግዲህ በኋላ ለእናንተ የማይገባ ቃል እሱን እንድትሰጡ እንፈልጋለን። ማንንም አልዘረፍንም፣ እኛ ደግሞ እኛ ጋር ምንም ዕቃ የለም። እንዴት ሄደለ? ለእናንተ ለእናንተ ዕቃችሁ ነው፣ እንደውም ለእኛ ግን የሀገራችን የሀገራችን ሀብት ነው። ለእናንተ ዕቃ ዕቃችሁ ለእናንተ ጠቀም ያለ ገንዘብ እንሰጣለን። ለአለቃ መሄድና ንገረውና፣ አብረን እንሰራ ነው ታይ እና ምን አሉ ገንዘብ ሰጣውን ጭራሽ ከነሱ ጋር እንድንዘርፍ ነው እየተስማመን። ይሄማ በጭራሽ የማይሆን ነገር አደን። አቅማችን አሳይተን እቀውን ማምጣት አለብን። ለመስጠት ለመስጠት ፍቃደኞች እንደዚያ ነገር እንግዲህ አሁን ሳውን ወደን አቅማችን ተከተለኝ ነገር ምን? አለቃ አለቃ ትላለህ? ምን ፈልገህ ነው? አለቃ አናግረው እፈልጋለሁ። ወደ ጉዳይ ግባ። ምንድን ላይ ጭራሽ? ለህዝብ ወጣን ብላችሁ ህዝብ ታሰቃያላችሁ። ምን ለማን ፈልገህ ነው? አሁን ያለፈው ልጅም ገንዘብ ሰርቃችኋል። እናንተ ጋር ለእናንተ የማይመጥን እቃለን፣ እሱ እቀውንም እንድትመለስልን እየጠየቅን ነው ያለው። እናንተ ምን ይመለከታል? ስለ ልጁ ለምን አይመለከተኝ? የአማራ ነገር በጣም ነው የሚመለከተኝ። ለምን አይመለከተኝ? አሁን ደግሞ ያን ተስማማ ልከን ብነበረኝ በዚያ በጭራሽ አልስማማ። ለምን ማስማማ? እናንተ ዓላማ ሌላ ነው፣ ይሄኛ ዓላማ ሌላ ነው። ታላቅ ግዳጅ አለብን እና ምን ልታመጣ ነው? አለቃን እንጠራለን ነው። አንዴ አለቃ ተስማማ እንዴ አልተስማማው ምን ሆነ ነው ማትስማማው ይቀው እንዴት መልስልኝ እየጠየኩህ ያለው እቃውን እና አልመልስልህም አብረን የምንሰራ ከሆነ እንሰራለን ጭራሽ ለህዝብ ወጣው ብለ ህዝብ ታሰቃያለህ እኛ ማንንም አላሰቃየንም አሁን ያለፈው ልጅ ገንዘቡን በጭራሽ አማጣር ሌላከው እንዴ እኛ ምንም የነካነው ነገር የለም የምንሰራ ከሆነ አብረን እንሰራለን ያለ እዛ የፈለግከው ማምጣት ትችላለህ እንዴው ትንሽ እየት እንዴው አንዴው አይቆጫቹ ምን እዚህ አቀባጥር የምንሰራ ከሆነ እንሰራለን ያለ እዛ የፈለግከው ወሰን ትችላለህ እንዴ አሁን ሺህ ዓመት እንደቀበረው ፈርታናችሁ ከምን አንድ ቀን እንዳንበሳ ገጥማችሁ እሱ ያው እንድነት